ሰላም ሰላም እንዴት ናችሁ የተከበራችሁ እና የተወደዳችሁ ቤተሰቦች ጓደኞች እንዴት ናችሁልኝ የፈጣሪ ሰላም ከእናንተ ጋር እንዴት ሰነበታችሁ እኔ ጌታ ይመስገን በጣም ደህና ነኝ በጣም ጠፍቻለሁ እና እንዴት ናችሁልኝ ለነገሩ የፈለገኝ ለም ያው ብቻ ነው የማወራው ለዛ ነው የጠፋሁት ብሰሩ ብሰሩ የላቸው ከሌለ እንግዲህ ድካም ነው ትርፉ ማለት ነው። እና የጠፋሁበት ምክንያትም እሱ ነው ማለት ነው። እና እንዴት ሰነበታችሁ? እናንናናበዛ ጠፋብኝ ብኝ እኮ ቪዲዮ ራሱ እንደምን ሰላም ናችሁ? እንዴት አለፈ ሮመዳንስ? ሙስሊሞች ሂዱን ባረክ ብያለሁ። ይህም ቪዲዮ መታየት ካላቸው ማለት ዛሬ በማግስት ነው ምንሰራው። የእኛም ለነገሩ ያው አሁን ስንተኛ ሳምንት ላይ ነው? መፈቻው እየደረሰ ነው። እንዴት ሰነበታችሁልኝ? እኔ በጣም ደህና ነኝ። ዛሬ ትንሽ ያው ስለጠፋውን ሞኒታይዝ እንዳያነሳብኝ ነው ዩቱብ። በጣም ጠፍቻለሁ፣ ከወር በላይ ሆኖኛል እና ደግሞ ይሄን ቪዲዮ የምትከታተሉ ማለት ነው፣ የምትፈልጉ ካላችሁ ፖፖ ላይ ብዙ እየተወራለት ነው እና መስራት የምትፈልጉ የሚወራውን ሳይሆን መስራት የምትፈልጉ ካላችሁ ኑ አብረን እንስራ። ከኔጋ ከኔ ጋር ማለት ነው። ለመጀመሪያ ጊዜ ነው አሁን እኔ ከከፈት ስምንት ወር ምናምን ሆኛለሁ እና ያው አብሮ የሚሰራ ሰው የለም። ጀንት ምናምን አልኮልኩም ግን እየሰራሁበት ዝም ብዬ በራስህ እየተንቀሳቀስኩ ነው ማለት ነው። እና የተወሰነ ሳንቲም አውጥቼ ተጠቅሜ ያለ ትንሽ ትንሽ ይሰጣል። ካልሰራን ብዙ የለውም እንደሚወራ አይደለም። እኔ ዝም ብዬ ነው የምሰራዎችን በቀን የሚሰጠኝ ታክሷን ላይብ እና ፓርቲዋን በቀን ሶስት ሺህ ፖይንት ማለት ነው። እሷ ተጠራቅማ ነው በወር ያው አስር ዶላር ነው ምትለው እሷ ነው መሰራ። ሌሎች በቀን ብዙ የሚሰሩ ብዙ ገቢ የሚያገኙ ይኖራሉ፣ በእንትን ያላቸው ኤጀንት የሆኑ ማለት ነው። እና መስራት የምትፈልጉ ምንም ከእናንተ የሚወስድባችሁ ነገር የለም። አብረን ነው የምናድገው። ኑ አብረን እንስራ። ሀቅ ሀቋን እየተነጋገርን ማለት ነው። እንደሚወራው ግን አይታፈስም። እሺ ስለገባችሁ ብቻ አይታፈስም። ይህ ደግሞ ከእንትን ጋር የሚያያይዙት ነገር ከምንድነው ምንድነው ምንድነው የሚባለው? ዝም ብሎ የሆነ አሁን ለምሳሌ ካሜራ ፊት ቁሜ ነው የምለፈልፈው እና ይሄ አሁን ቆይ፣ ከእንትን ጋር ይገናኛል እንደ ከመንፈስ ምንድነው ከስልሳ ስድስት ጋር ምናምን ምናምን እያሉ የሚያያይዙት ማለት ነው። ደግሞ ይሄ እስካን ምናምን የሚባለው ይሄ አሁን እኮ እኔ ራሴ እዚህ ያለሁበት ሀገር አሻራ ተነስቻል። ፊቴን እስካን አድርገውነ እንትን ቪዛ ምናምን ሲያሰሩ ማለት ነው። እና እሱን ነው የሚያወሩት፣ እስካን ያደርጋል ምናምን እያሉ። ምንም የለውም ውሸት ነው፣ እንዳትሸወዱ። ቲክቶክ እናያለን፣ ዩቱብ እናያለን። ምንም አሁን የመጡ ፕላትፎርሞች ደግሞ ሁሉ ሌላ ሰው የእናንተን እንትን እንዳይወስድባቸው ሁሉም እስካን ይደረጋል ፊታችን ማለት ነው። አሁን ባይናንስ ምናምን ኦኬ ኤክስ ምናምን የከፈታቸው ልጆች ካላቸው ልክ እንደሱ ነው። አሁን የመጡት በቃ እንደዛ ነው ሌላ ሰው የእናንተን መውሰድ አይችልም አሁን ለምሳሌ ቲክቶክ ሀክ ተደረገ ተወሰደብኝ ምናምን ይባል የለ ዩቲውብ ምናምን እኮ እስካን ስለማ የእናንተ ማለት የእኛን የእኛ ማንም መውሰድ አይችልም አንዴ እናንተ ከከፈታችሁ የእናንተ የሆነ የእናንተ ነው አንዴ እስካን ተደርጋችኋል ሌላ መክፈታችሁ አንዴ ብቻ ነው መክፈት የሚችል ና ከእምነት የራቀ ነው። እኔ እንዳየሁት ከሆነ ምንም አይነት ከእምነት ጋር የሚያገናኘው ነገር አይደለ። የሚያገናኘው ነገር ቢኖር እኔ ጦሴ አላደርግም በሱ አልቀለድም ማለት ነው። እንትኑ ሀቡ የተለያየ እምነት እንትን ሲል የራሱን የሆነ እምነት እንትን ይላል። ለምሳሌ ይሄ እንትን ምንድ ነው አለወይና ምናምን ይባለው በዓል እሱ ሲከበር የእሱን ምንድን ነው የሚጠቀሙትን ማክስ ምናምን እሱን ይጠቀማል። ክርስቲያኑን ከፈለገ የክርስትናንትን አርጉሌ ካለ ያደርጋል ማለት ነው። እና እሱን እሱን እያዩ ነው ከንትን ጋር ከንትን ከሚያገናኙት እውነት ለመናገር ምንም ከሚያገናኘው ነገር ያለ አይመስለኝ ያው ከኔ ጨምሮ ከእውቀት ነፃ ስለሆነ ነው የምናገናኘው እውነቴ ነው። ከጉዝ ነገር እንዴት ነው ከመንፈስ ጋር የሚገናኘው? ይዘም ብሎ በቃ የሚሰራበት ቀለል ያለ አፕ ነው። መንፈስ ደግሞ ሌላ በጭንቅላታችን የምናምነው ነገር ነው። እንዴት ነው ሊገናኝ የሚችለው? ከስልሳ ስድስት ምናምን ምናምን እየተባለ አምነን የምናደርገው ነገር ነው አይደለም። ይህ ደግሞ ለስራ በቃ ልክ አሁን የዚህ ቪዲዮ ላይ እንደምለፈልፈው ስራ የምንሰራበት ላይ ቦጭ ላ ምን ምንም እናደርገው። እንዲያውም ከቲክቶክ ይልቅ ምን ምንም አይነት እንትን የሌለው ዲስፕሊን ያለው በጣም አሪፍ የሆነ ይኸኛው ምንም ወጣ ያለ ነገር ማድረጋችሉም። እንደገና ደግሞ ምንም ስራና ስራ ብቻ ሰላማዊ የሆነ ልጅ ምናምን ራሱ እንትን ማለት አችሉም ልጅ ይዛችሁ መውጣት አይችልም፣ እንደዚህ ላይ ብላይ ማለት ነው። እንደሱ ከሆነ ስለሚዘጋባቸው በጣም የተረጋጋ ነገር ነው እና በሩቅ አይታችሁ እንዳትሸወዱላችሁ ፈልጌ ነው። ለማንኛውም ሰላማችሁ ይብዛ። የምትከታተሉ የምትፈልጉ ካላችሁ ኑ። መክፈት የከበዳችሁ ካለ እንተጋገዛለን ማለት ነው። ቀላል ነው እና እናግሩኝ በውስጥ